ቆይ አሁን ሃይሚ ነኝ እኔ ልገባበት ነው። ሰላም ሰላም! ውድና የተከበራችሁ የእኛ ቤተሰቦች እንዴት ናችሁ? እንደዚህ ሰላም ብያችሁ ከመጣሁ ቆይቻለሁ። እና እኔ እንጃ ያው ቤተሰቦች፣ ትናንት የተፈጠረውን ነገር አይታችኋል። ምን እንደምላችሁ አለቅም ምን እንደምላችሁ አላውቅም። ብሩኬም በራሱ በኩል እኔ ልክ ነኝ ይላል፣ ሴም በራሱ በኩል እኔ ልክ ነኝ ትላለች። ዳኒ ምን አጠፋ እዚህ ጋር? ዳኒ ምን አጠፋ? እኔ እኮ ግራ ነው የገባኝ። ዳኒ ምን አጠፋ? ዳኒ ለሚስቱ ማውራት አልነበረበትም። ለማንኛውም ውድ ቤተሰቦቼ ሁለቱንም ጠርቻችኋለሁ፣ ግን እንደ ትላንትና ሊደባደቡ ከሞከሩ የምሬ ነው ምላችሁ፣ ትቻቸው ነው የሚሄደው። እነሱ የመስማትም ሆነ የመዳመጥ አይፈልጉም። በቃ እነሱ ለጭቅጭቅ ብቻ ነው የሚመጡት። እና ውድና የተከበራቸው ቤተሰቦች እስከ መጡ ድረስ መጡ ድረስ እንጠብቃቸው። እኔ አሁን አብዛኛው ሰዎች ዳኒ ሌላ ሀሳብ አለ ትላላችሁ። እኔ ጦንቃይ ነኝ እኔ ሌላ ሀሳብ እንዳለው በምን ላቅ ይችላሉ? እኔ ጠንቋይ ነኝ ወይስ እኔ ነብይ ነኝ? እኔ እኮ ሰው እንዴት ላቅ ይችላሉ እና እና ዛሬ የመጨረሻ ነው። የምረዳኝ ከሆነ ይረዳኛል። ሰው የምትረዳኝ ከሆነ ትረዳለች። ካልተረዱኝ ግን የራሳቸው ጉዳይ። ለድብድብ ጭቅጭቅ ሰልችቶኛል። ቤተሰቦች ዛሬ የመጨረሻ ነው። የመጨረሻ ነው ነው የመጨረሻ ነው። አብራችሁኝ ቆዩ

ሃይሚ የምታረገው ነገር ሃይሚ የምታረገው ነገር ሊገባኝ አልቻለም። ትላንት እንዳያችሁት ትላንት እንዳያት ዳኒ ቤት ነበረች። ሶሲ ሲ በጣም ተሰምቷታል። ስብር ብር ነው ያለችው ማታ ስትኖረው እኔ ምን ማድረግ እንዳለብኝ አላቅም። አንዳንድ ሰዎች ደግሞ በእኔ ላይ ነው የምትፈርቱት? ለምን ለምን ቪዲዮን በደንብ እንደማታዳምጡ እኔ ግራ ነው የሚገባኝ ማለት ነው። ሁላችሁም በእኔ ላይ ለማፍረት ትቸኩላላችሁ። እስኪ እኔ እኔ እሺ፣ አሁን ምን አረኩ ምን አረኩ ብላችሁ ነው እንደዚህ የምትሉት? ሁሉም ሰው በእኔ ላይ ለምንድነው ጫና የምታበዙት እና ለማንኛው የምትረዱኝ ቤተሰቦች ትረዱኝ አላችሁ ደግሞ ከትላንት ወዲያ እኔ ያልኩት የእኔ ቤተሰቦች ሳይሆን ያልኩት እኔ ለይቼ አይደለም። ሁለት መቶ ሺ ሰው ውስጥ ያለ ቤተሰብ እና ሆኖ እኔን የሚረዳኝ ቤተሰብ ነው የተናገሩ። ግን እኔ እንጂ አንዳንድ ሰዎች እንዴት እንደሚታስቡ አይገባኝም። ነገሩም ወደ ሌላ ነው ያዞራችሁት። ይሁን ብቻ እኔና ሀይሚ እንግዲህ ጨርሰናል። ነገሩን አውርተን ጨርሰናል። ግን ዛሬ የመጨረሻ ጊዜ ነው፣ ልጠይቃት ነው የመጣሁት። ለምን ዳኒ ከሷ የሚፈልገው ነገር እንዳለ ግልጽ ነው። ለምን ግን እንደማትረደኝ ግራ ነው የሚገባኝ። ብቻ ቤተሰቦቼ አይነሽኝ ግለጪ። በቃ አንቺ ብዙ ነገር አስቀረተሻል።

የትላንትናውን ሰርቻለሁ። በናትሽ የፊት ስር እና ዛር ሀይሚት ይሰራሉ። አይደለም አይደለም የትናንት አይደለም የትናንትው አይደለም ከዚህ በፊት ቡርኬና አይነት ተለያይተናል የምለው ያን ያልነው ቀን ማለት ነው። ዛች ነው ነው አምስት ቀን አስር ቀን ይሆናል ነጭማች ለብሰው የመጡት ቀን መች እሺ ሰላም ሰላም፣ ውድን ሰላም ውድን ኢቤን የተከበራችሁ የኛ ቤተሰቡ። ደግማለሽ አይሜ፣ ከደገምሽ ብሩኬንም ትደግማለሽ። አዎ እይ ነገርኩን። እሺ እሺ ሰላም ሰላም፣ ውድን የተከበራችሁ የእኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንደዚህ ሰላም ብዬ ካሜራ ላይ ከመጣው ትንሽ ቆይቻለው እና ቤተሰቦቼ ምን እንደሚላችሁ አላቅም። ትላንትና ዳኒ ያሳየኝ ነገር በጣም ምን ልበላችሁ በጣም ያስደበረኝ እና በቦታው ላይ እንደውም ለዳኒ ደውላለሁ ብዬ እጅም አልደወልኩለትም። ምክንያቱም ምን እንደሚለው ስለማላቅ ማለት ነው እና እና ቤተሰቦቼ ከዚህ በኋላ ከዚህ በኋላ አይ እኔ ከዚህ በኋላ እንትን ጭቅጭቅ ምናምን ማናቸውንም አልፈልግም። ያለውን ነገር መጭርስ እና ያለውን ነገር ግልጽ አድርጌ ከቡርጌ መስማት ነው የምፈልገው። እነጠርቼዋለሁ ይመጣል። ከዛን ያለውን ነገር ከሶሲ ጋር ምን እንዳላቸው እንዲያስረዳኝ ይፈልጋለሁ። ለምን እንደደበቀኝም ማወቅ ፈልጋለሁ። እና ቤተሰቦቼ እስኪመጣ ድረስ ጠብቁ፣ ጠርቼዋለሁ በቃ

እሺ ከእንደገና ላይ ስለሰረሹ የኔ ቤተሰብ የሚለው አይደለም፣ ሌላ ነው የሰረሹ። እሺ እሱ እንሰራለሁ። ሰላም ሰላም! ውድና የተከበራችሁ የእኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያው እንዳያችሁት ነው። ትላንትና የተፈጠረውን ነገር አይታችኋል። በጣም ስሜታዊ ሆኜ ነበረ። ሃይሚ ደግሞ ዳኒን ልታውህዳለች ና በጣም ነው የተናደድኩት። ለምን እንደሄደች አላውቅም። ከዚህ ነገር ስ ለምን እንደሄደች አላውቅም። ዛሬ ግን እና አብዛኛው ሰዎች በኔ ላይ እያፈረዳችሁ ነው። ዳኔ ቤት ሚሄድበት ቀን ጠሪቻለሁ የሚል ጎታ ስሬ

ሰላም ሰላም ውድና የተከበራችሁ ውድና የተከበራችሁ የኔ ቤተሰቦች ምን እንደምላችሁ አላውቅም። ያው ትንሽ ተተባብረን ነበረ ና ሀይሚ ትንሽ እና በቃ ዛሬ ለንድና ለመጨረሻ ሀይሚንን አግኝቼ ዳኒንን አግኝቼ መሀላቸው ምን እንዳለ በቃ እኔ አያገኘሁት እኔ ወጥቼ አይልም አላለም እኔ አን እንደዛ አይደለም የብሩኬ ነው አይደለምቴ ነውልእናንተ ቆይ እኔ ምን እንዳለ እነሱ መሀላቸው አላውቅም፣ ግን በኔ ሲሆን በኔ ሲሆን ሁሉ ነገር ይብሳል። በኔ ሲሆን ሁሉ ነገር ይብሳል። ይሁን ችግር የለውም። እኔን የሚያውቁኝ ያቁኛሉ። የእኔ ቤተሰቦች እኔን ከጥንት ጀምሮ የሚከተሉኝ እነሱ ያቁኛል። እና ሃይሜንም ጠርቻት አለው ሃይሜንም ዳኒንም ጠርቼ ሁለቱም ዛሬ ጠይቄ፣ በቃ እኔ ማውጣት ፈልጋለሁ። በቃ ሲሜኒም በቃ ማውጣት ፈልጋለው በቃ ይመጣሉ። ከዛ ዳኒና ዳኒና ሀይሜ እዛ

ዳንኤልና ሶሴን አስታርቃለሁ ብላቸው ስትጠራ ብሩኬና ሶሴ የመጡ ቀን እንትን ያለችው እሱን ማስራት ትችላለች። ሰላም እሷ ሁሌም የው ሰላም፣ ጭቅጭቅ ባለበት ሰዓት ላይ ሰላም ካለች በኋላ እንደዚህ ሰላም ካልኳቸው ቆይ ይችሉ። ስለዚህ እኔ ብለው አይደብራችሁ፣ እናንተን አይደብራችሁ። አንቺ ሂጂበት እሺ። ሰላም ውድና የተከበራችሁ የእኛ ቤተሰቦች እንዴት ናችሁ? የው ትላንት እንዳያችሁት ነው። ያልሆነ ነገር ነው መሀላችን የተፈጠረው

እኔ ግን ግራ ገባኝ። ሳኔ ሲሜ ለምንድነው የሆነ ሰው የኔ ቤተሰቦች የምትለው? እኔ ግራ ገባኝ። ይሄ ነገር ሁሉሰፍታሽ ከብዙ እኔ አንዴ ላውራ። ሰላም ሰላም፣ የሁላችን ቤተሰቦች የኛ ገማያ ቤተሰቦች ይላል አንዳንድ ምን ሆናችሁ ነው እናንተ። ሰላም ሰላም፣ ውድና ተከበራችሁ የኛ ውድና ውድ የሆናችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? በውስጡ ሁላችሁም ተጭናንቃችሁ ነበር። ኢንስታግራም፣ ቴሌግራም

እንሱ፣ አሁን ትንሽ ችግር ተፈጠረ። ቤተሰቦች በእኛ መሀል እያሉ አሁን ችግር ለችግር ልጨምረው። እኛ እሺ፣ እዜ ነን። እንዴት ነው የምናደርገው? እኛ ሰላም እኮ አትልም ሀይ